ወንዶች ብዙ ጊዜ በእምነት ህ እየሰራት ነው መማር አይፈልጉም፣ ግን ያው ግዴታ አይደለም መማር አለባቸው። ብዙ መስራቱ አልቀረም። አሁን እኮ እያለቀሰች አይደለም፣ ሆች ደስታዋ ነው። በቃ አሁኑ ሰው እየተጫወተች ውስጥ ነው ለእኛ ነው ማይገባ ነው። መልኳ ላይ ምንም ነገር የለም። ቆመት በእምነት እየእሽ። ስለዚህ ይሄ ግንዛቤ መፈጠር አለበት። ሰው የሚይዘው አመለካከት ኃጢአት፣ ርግማን ካልሽ ብዙ ነገር ታበላሻለሽ። አሁን ኦቲዝምን ኑ አስተምሩልን ብለሽ ብትጠሪ በጭራሽ እንትን አይሉም፣ አያውቁትም። ስለዚህ አሁን እኔ ስፔሻሊስት ላይ በደንብ መኖር አለበት። አሁን ፕራይቬት ስኩሎቹ ብዙ እየተከፈቱ ነው። ስለዚህ ትምህርት ቤት አብዛኛው የሚወስደው ከነህሚያ አውቲዝም ሴንተር ነው። አስተማሪም እያበቃን ነው፣ ለሀገራችን ብለን እናስባለን። የነህሚያ አውቲዝም ሴንተር መስራችና ዳይሬክተር ነኝ። ከአንድ ከሁለት ወር በኋላ 14 ዓመት ይሞላናል። እንግዲህ የከፈትኩበት ነህሚያ አውቲዝም ሴንተርን ለመክፈት ያነሳሳኝ ሶስት ጎረምሳ ልጆች አሉኝ ከዛ መካከል ሁለተኛው ልጄ ከኦቲዝም ጋር አብሮ በመወለዱ በዛ የተነሳ ነው። ትምህርት ቤት በማጣት የተነሳ ልጄ ቤትን ውስጥ እንዳይቀር፣ በዛ ላይ ብዙ የተጠባባቂ የተመዘገቡ ተማሪዎች ነበሩ ጆይ ሴንተር ላይ። ስለዚህ ለራሴም ልጅ ለሌላውም ልጅ መሆን አለበት ብዬ ነህምያ ኦቲዝም ሴንተርን ከፈትኩኝ። በጣም የሚገርምሽ የመጀመሪያው ፈተና የቤት ኪራይ ለመከራየት ሄደን ተስማምተን ሁሉ ነገር ጨርሰን፣ ግን ምንድን ነው የምትሰሩበት ሲሉን እንደዚህ የአእምሮ እክል ያለባቸው ህጻናቶችን ለመርዳት ለማገዝ ስንል ብሩን ላያችን ላይ ነው የበተኑት። ኃጢአት ልታመጡብኝ፣ ቤቴ ላይ መርገብ ልታመጡብኝ ብለው ፈቃደኛ ሳይሆኑ ቀሩ። ሰው ገንዘብ እያለው እንደዚህ አይነት አመለካከት ገብቶሻል? ከፍለን ቤታቸውን ሰርቪስ ለማግኘት እንኳን፣ የአእምሮ ነገር ሲባል ሰው ውስጥ ያለው ስዕል ሌላ ነው። እንደ ሌላ ህመም የሰውነታችን ክፍል አይምሮ የሚታመማል ይጎዳል ብሎ የሚያሰብሩ ተሰብ የለም። ስለዚህ ቤት ኪራይ ማግኘቱ ላይ ከባድ ነበር፣ ስጀምር እሱ ነው ትልቅ ማይረሳኝ። ኦቲዝም ማለት የግሪክ ቋንቋ ነው፣ ብቸኛ ማለት ነው፣ ብቸኛ ማለት ነው። ከዛ መካከል እንግዲህ የልጆቹ ባህሪ በሙሉ ብቸኛ ናቸው፣ ብቸኝነትን ይመርጣሉ። ብዙ ጊዜ ከሰው ጋር መግባባት እንትናቸው ደካማ ነው እና ከኦቲዝም ጋር አብሮ የሚኖር ሰው ረጅም ሰዓት ብቻውን ይሆናል። ሰው የሚጫወትበት መጫወቻ፣ ሰዎች የሚያደርጉት ነገር ለነሱ ትርጉም አይሰጣቸውም። ምክንያቱም ምንድን ነው ከኦቲዝም ጋር አብሮ የሚኖር ሰው ጋር የምናየው ነገር ምንድነው፣ ነገሮችን የሚያዩበት እንትን ሌላ ነው። አንዳንድ ጊዜ እንግዲህ ሲቪየር ይሆናል ማለት ብዙ ኦቲዝም መጠን ያለባቸው አሉ፣ ትንሽ ያለባቸው አሉ። የተለያየ ስለሆነ መጀመሪያ ላይ መሰራት ያለበት ብቻቸውን ነው ብዬ አስባለሁ። ምክንያቱም አንድ ልጅ ፖፖ መቆጣጠር ሳይችል ተረጋግቶ አይቀመጥም። ያ ያ ሌሎቹንም ልጆች አፌክት ያደርጋል። ስለዚህ መጀመሪያ ይሄኛው ልጅ ላይ ከኦቲዝም ጋር አብሮ የሚኖረው ልጅ ጋር ፖፖ ማስለመድ አለብን ተረጋግቶ መቀመጥ። በጣም ሀይፐሮች ናቸው፣ በቃ አትዣቸውም ለዚህ እሱ እሱ ላይ ከተሰራ በኋላ መደበኛ ትምህርት ቤት መቀላቀል ይቻላል። መጀመሪያ ግን መሰራት አለበት። ተረጋግተው ቁጭ ብለው ብዙ ነገራቸው ዳብሮ ነው ወደ መደበኛ ትምህርት ቤት መግባት ያለባቸው። እንግዲህ የመጀመሪያው የምንሰጠው አገልግሎት ልጆቹን ተቀብሎ ማስተማር፣ ሁለተኛ እናቶች፣ ብዙ እናቶች እንደዚ ኤምፕሊስ ስንወልድ ብዙ እናት ቤት ቀርቷል። ስለዚህ አሁን በዚህ ዘመን በዚህ በተወደደ ኑሮ ብዙ እናቶች ስራ ሰርተንም እንኳን ከብዷል አደለ? ስለዚህ ለነዛ እናቶች የስራ እድል ማመቻቸት፣ ለምሳሌ ምጣድ ገዝቶ መስጠት፣ ቤት ውስጥ የራሳቸው ስሞል ቢዝነስ እንዲኖራቸው ማድረግ፣ የልብስ ማጠቢያ ማሽን ገዝቶ መስጠት። ምክንያቱም ተቀጥረሽ መስራት ትንሽ ከባድ ነው። ለምን ልጁ ነገ ቢያመው ከነጎዳ የሆነ ነገር ቢሆን ሰው አንደርስታንድ እንዳያረግሽም ደግሞም ስራውም ይበደራል የራስሽ ቢዝነስ ሲሆን ግን እንደምንም ብለሽ እንትን ማለት ቻልሽ። ስለዚህ ልጆች እናስተምራለን፣ ወላጆችን በአቅም እናጎለብታለን፣ ግንዛቤ እንፈጥራለን። ህብረተሰቡ ላይ ኦቲዝምም ዳውን ሲንድራምም በኃጢአት በእርግማን አደለም። በቃ ማንም ሰው እንደሚታመመው የሆነ ነገር እንደሚገጥመው እነዚህም ልጆች እንግዲህ ይዘው የመጡት ነገር ነው። ስለዚህ ይሄ ግንዛቤ መፈጠር አለበት። ሰው የሚይዘው አመለካከት ኃጢአት እርግማን ካልሽ ብዙ ነገር ታበላሻልሽ። ስፔሻሊ የእናትየው ህይወት በጣም ከባድ እናደርገዋለን። ስለዚህ ህዝቡ አመለካከቱ ቢስተካከል ትልቅ ስራ መስራት ይቻላል። ለልጆቹ ፍቅር ይሰጣል። እንደገና ለአባትም አንደርስታንድ ወንድሞቻቸው፣ እህቶቻቸው ለምሳሌ ትምህርት ቤት አሁን ለመማር ቦርሳቸው የቤት ስራ ባይሰሩ ልጁ ቢቸከችክባቸው ምናምን፣ ግንዛቤው ካለ አስተማሪው አንደርስታንድ እንዲያደረጋል። ትምህርት ቤት ሲገባ የኔ ኦቲዝም ጋር አብሮ የሚኖር ወንድም አለኝ ሲል ትምህርት ቤቱ በራሱ ሙሉን አንደርስታንድ ያደረጉታል። ስለዚህ ግንዛቤው ባይፈጠር ግን አስተማሪዎችም አንደርስታንድ አያደረጉትም። ትልቁ የምንሰራው ስራ ልጆች እናስተምራለን፣ እናቶቹ እናበቃለን፣ ግንዛቤ እንፈጥራለን ህብረተሰቡ ላይ አስተማሪ እናበቃለን። አስተማሪ ማብቃት ስልሽ አሁን ስፔሻል ኒድስ ያላቸው ትምህርት ቤቶች ብዙ ትምህርት ቤቶች አሉ አይደለ? ከዛ መካከል ግን አሁን ኦቲዝምን አስተምሩልን ብለሽ ብጣሪ በጭራሽ እንትን አይሉ አያውቁትም። ስለዚህ አሁን እኔ ስፔሻሊስት ላይ በደንብ መኖር አለበት። አሁን ፕራይቬት ስኩሎቹ ብዙ እየተከፈቱ ነው። ስለዚህ ትምህርት ቤት አብዛኛው የሚወስደው ከነህምያ ኦቲዝም ሴንተር ነው ና አስተማሪም እያበቃ ነው ለሀገራችን ብለን እናስባለን። ያው ከኛ ጋር የወጡትን አስተማሪ ስለሚወስዷቸው እኛ የሰለጠን አስተማሪ አናገኝም። ሁል ጊዜ እዚህ አምጥተን ነው አሰልጥነ የምንለካቸው። ሌላው ተጨማሪ ለልጆች ዩኒፎርም እናመቻቻለን፣ ሰርቪስ አለን፣ በራሳችን ሰርቪስ ነው የምናመላልሰው። እንደገና እንዳልኩሽ አቅም ውስንነት ላለባቸው እዚህ ግቢያችን ውስጥ ምግብ ኩክ አናረግም ግን ሰፖርት የሚያደርጓቸውን ሰዎች እናዘጋጅና ቤት ለቤት ምግብ እንዲሄድላቸው ራሳቸው አብስለው፣ ለምን የኔ ልጅ የሚበላውን አንዱ ላይ በላ ይችላል። ስለዚህ ምንድ የምናረገው አስቤዛ ተገዝቶ ተሸምቶ እንዲሄድላቸው እናደርጋለን። ብዙ እንደዚህ አይነት ራሳቸው እንዲችሉ እናደርጋለን። ይሄ ይህንን ሰርቪስ እንሰጣለን። በየትምህርት ቤቱ በየንትኑ ግንዛቤውን እንፈጥራለን። ስለዚህ ይህንን ሙሉ ሰርቪስ ለልጆቹ ለልጆቹ በተመለከተ ሙሉን ሰርቪስ ነህምያ ነው ከበር የሚያደርግላቸው ሰማንያ ተማሪዎች አሉ። ሙሉ ሰራተኛ 53 ሰራተኛ አለ። ለሰማንያው እንግዲህ 40 ሰራተኛ ቀጥሳ እነሱን የሚመለከት አለን ማለት። አሁን ላይ 12 ክላስ አለን። የውጭ ቴራፒ አለ። ደጅ ላይ የሚሰሩታቸው አክቲቪቲዎች አሉ። ይሄ እንግዲህ አሁን እዚህ ክፍል ውስጥ እየሰሩ ብዙ ጊዜ ኦቲዝም ሴቶችን ልጆችን አያጠቃ ወንዶችን ነው ብዙ ጊዜ ጠቃ። በእምነት እየሰራች ነው አይፈልጉ ግን ያው ግዴታ አይደለም፣ መማር አለባቸው። ብዙ መስራቱ አልቀረም። አሁን እኮ እያለቀሰች አይደለም፣ ሆች ደስታዋ ነው። በቃ አሁኑ እሷ እየተጫወተች ነው። ለእኛ ነው ማይገባ ነው። መልኳ ላይ ምንም ነገር የለው። ቆመት በእምነት እየእሽ ስሜታቸው የሚገልጽበት መንገድ እኛ የለመድ ነው መንገድ አይደለም። አሁን ይሄ ለቅሶ ምናምን አይመስልሽም? ስታይም ያው በቃ ደስታቸው ምናቸው የተለያየ ነገር ነው ያለው ልጆች። አሁን ሳይክል መጫወት ለሌላ ልጅ ጨዋታ ነው አይደለም። ለእኛ ልጆች ቴራፒ ነው። ለምን አንድ ልጅ መጥቶ ጅዋጅዌ ለመጫወት እንትኑን መንካቱ ሁሉ ይፈራል። ሲወዛወዝ አንዳንዱን ያስፈራዋል፣ አንዳንዱ ከዚህ ላይ ባይወርድ ደስ ይለዋል። ስለዚህ ያችን ብረት እንዲለምዳት እንዳይፈራት። በተለይ አሁን እስቲ እንታክል፣ አንድ ደረጃ ሁሉም የማይወጡ ልጆች አሉ። ፊዚካሊ ዲስብልድ ሆነው አደለም ግን ጭንቅላታቸው በራሱ የራሱ ሴት አፕ ስላለው ይችን ደረጃ መውጣት ይፈራል። ስለዚህ በየቀኑ የተወሰነች ደቂቃ ደረጃዋን እናስተምረዋለን። አሁን ለደረጃው ለእሱ ትምህርት ነው። ስለዚህ እንዲህ እንዲህ አይነት ነገሮች ስላሉ 12 ክፍል አሉ። ቴራፒውን የደጅ ላይ የምንሰጣቸው ብዙ ነገሮች አሉ። በአሁን ላይ እንደውም እግዚአብሔር ይመስገን በተለይ ስንጀምር ስፒች ቴራፒ የለም፣ ኦኪፔሽናል ቴራፒ የለም፣ ምንም የለም ምንም ቴራፒ የለም። ኢቨን ኦቲዝምን አያውቁትም። ግን ስፔሻሊስት ላይ ዲግሪ ያላቸው ምን አላቸው ግን አያውቁትም። ስለዚህ የማስተዋወቁ ስራ እኛ ወላጆች ነን ስንሰራ የነበረው እና እዚህ ውስጥ ምታያቸው አስተማሪዎችን በሙሉ ራሳችን ነው ያሰለጠናቸው። ተመረኩ በሳይኮሎጂ ነው። ያው በዚህ በነህምያ ኦቲዝም ሳይኮቴራፒ እየሰራው እገኛለሁ ማለት ነው። ክላስ ውስጥ ቀደም እንዳየሽን ልጆችን ቴራፒ እየሰራ እንገኛለን። ማስንሰራለን ያው እዚህ ቴራፒ ስንሰጥ አብዛኛው ሰው አንደርስታንድ የሚያደርገው ምንድን ነው፣ እንደ ጨዋታ ነው የሚረዳው። ነገር ግን እነዚህ ልጆች ልዩ ፍላጎት ልዩ ድጋፍ ስለሚያስፈልጋቸው የምንሰራቸው ስራዎች በመደገፍ በጨዋታ አስመስለን ነገሮችን እንዲያውቁ ነገሮችን እንዲረዱ እናደርጋለን ማለት ነው። እንዲህ ደግሞ አሁን ላይ ውጭ ላይ የምታያቸው እየተጫወቱ ያሉት ልጆቹ አብዛኛው አሁን ሳይክል ሲነዱ አይተሻቸዋል። እነዚህ እዛ ጋር እንደምታየው እንትኖችን ኳሶችን እየወረወረ እየመታ ነው ይህ አንደኛ ለአይ ኮንታክታቸው ለእይታ አብዛኞች ኦቲዝም ያለባቸው ልጆች የእይታ ችግር አለባቸው። ቀጥታ ከሰው ጋር ኮንታክት ሆነው አያዩም ወይም ግንኙነት አይኖራቸው። ለዛ ይህ እንደዚህ አይነት ነገር እይታ ኢላማቸው ኮንታክት ሆነው ፊት ለፊት እያዩ እንዲሰሩ ያደርጋል። ሳይክል ሲነዱ ለእግራቸው እንደዚህ ሞተራቸው አክቲቭ እንዲሆን ለምን አይምሯቸው ከእግራቸው ጋር እኩል እንዲታዘዝ ያደርግላቸዋል ማለት ነው። ሁሉም አንድ አይደሉም። የኮሚኒኬሽን ችግር ሊኖርበት ይችላል። እንደ ልጆቹ አይነት ይለያያል። ነገር ግን መጀመሪያ ልክ እንዳመጡ አሰስመንት እንሰራለን። ያ ልጅ ምን ላይ እንዳለ። ስለዚህ ያለበትን የጎደለ ክፍት ቦታ እኛ አይተን፣ ኮሚኒኬሽን ስኪል ከሆነ የኮሚኒኬሽን ስኪሉን በመጨመር የፕሌይ ቴራፒ ከሆነ የላይፍ ስኪል ከሆነ እያንዳንዱን አሰስመንት በሰራ ነው ለልጁ ቴራፒ እንሰጠዋለን ማለት ነው። አሁን ፕሌ ቴራፒ ላይ ነው ያሉት። በፕሌ ቴራፒ ውስጥ ደግሞ ያው ኮሚኒኬሽንም ስኪላቸውን በዚህ ያዳብራሉ። ሶሻል ስኪላቸውን ከልጆች ጋር ተግባብቶ የመጫወትን፣ በዛ ካውንቲንግ ተራ መጠበቅ፣ ብዙ አይነት ነገሮችን ያዳብሩበታል። ፋይን ሞተር ስኪላቸውን፣ ድሮስ ሞተር ስኪላቸውን፣ አጠቃላይ በፕሌ ቴራፒ ይማራሉ ማለት ድሮ ላይ ነበረ ወላጅ በጣም ማስተማር አይፈልግም። እስቲ ላለ ዲናይል ውስጥ ያሉ ወላጆች አሉ፣ አክሰብት ማድረግ ማይፈልጉ ግን እኮ የኔ ልጅ እንዲያረጋል ይከራከሩሻል። ግን እኮ ምናምን ይላሉ። የለውም እኮ ስታዩ። እነሱ እንደሚሉት እንደሚመኙት ቢሆን ደስ ይለናል። ግን አይደለም። እና ደግሞ የራሳችን ልጅ ሲሆን በጣም እንትን ኤግዛጀሬት የምናረጋቸው ነገሮች አሉ። መቀበል አይፈልጉም። ከዛ ምን ይሆናል መሰለሽ እድሜው ካለፈ በኋላ እንዲያርጌለት ቢሆን ኖሮ እንዲያርጌለት ቢሆን ኖሮ ደግሞ ይገላቸዋል ወላጆችን እዚህ መጀመሪያ ላይ ነበር። አሁን ላይ እኮ ቢሮችን ተጣቧል። አሁን ወላጅ እንደሚማር እንደሚለወጥ ከቤት መውጣት እንዳለበት ያመኑበት ዘመን ላይ ነው ያለ ነው። ኤርሊ ኤጅ ላይ የሚደረግ ኢንተርቬንሽን እና ልጆቹ ካደጉ በኋላ ሰባት ዓመት ልጅ ከምታመጪ ሁለት ዓመት ከስድስት ወር የሶስት ዓመት ልጅ ብታመጪ ሙር ለውጥ ይፈጥናል። አሁን ላይ ትንንሽ ልጆች የምንቀበለው ለዛ ነው። ቶሎ ብለ ወደ መደበኛ ትምህርት ቤት ለመላክ እንችላለን። መደበኛ ትምህርት ቤት እንኳን ባይገባ አሁን እንዳልኩሽ በጣም ብዙ ይሄ አማርኛው ትንሽ ከብዳ፣ ሲቪየር ማይልድ የምንለው ነገሮች አሉ። ልክ እንደ በጣም ብዙ ኦቲዝም ያለበት ልጅ ከሆነ ከዛ እንዲያገግም እናረገዋለን። ለምሳሌ አሁን አስር ነገር ብናስቀምጥለት፣ ዘጠኝ ስምንት እያለ እያሻሻለ እያሻሻለ፣ ጊዜና ብዙ ፍቅር ይፈልጋል። እዛ ደረጃ ሁሉም ልጆች መደበኛ ትምህርት ቤት ይገባሉ ማለት አይደለም። ግን የቻልነውን አሁን ለምሳሌ ሽንት ቤት ከብቶ ካካ ብሎ እጁን ታጥቦ ከወጣ ትልቅ ቴራፒ ነው። ስለዚህ ልክ እንደዚህ ልጆቹ ባላቸው የእንትን መጠን እንረዳቸዋለን፣ እናግዛቸዋለን። ማይለወጥ ማይሻሻል የለም። እኛም እኮ ትምህርት ቤት አብረን የተማርነው ሁሉ ዩኒቨርሲቲ አልገባም አለ። ልክ እንደዛ ነው፣ አንደርስታንድ ማድረግ ያለብን ባላቸው መጠን ግን እንረዳቸዋለን፣ መስመር ውስጥ እናስገባቸዋለን። ምናልባት መደበኛ ትምህርት ቤት ባይገባ ይሄ ልጅ የሆነ ታለንት ይኖረዋል ይዞት የመጣው ያንን አጥንተን፣ ሙዚቃ ሊሆን ይችላል፣ ስዕል ሊሆን ይችላል፣ ምንድነው ይዞ የመጣው እዚህ ምድር ላይ ሚለውን አጥንተን በዛ መልኩ መንገዱን እናስጀምረዋለን ማለት ነው። ምንድነው እንግዲህ ማስተላለፍ የምፈልገው መልእክት እስፔሻሊ በዚህን ሰዓት ኦቲዝም በጣም ትልቅ ወረርሽኝ ሆኗል እና ድሮ ላይ የኔ ልጅ ዲያግኖዝ ሲደረግ ከ1500 አንድ ልጅ ላይ ነበረ ኦቲዝም ዲያግኖዝ የሚደረገው አሁን ከ36 አንድ ልጅ ላይ ደርሰናል እና በጣም ከባድ ደረጃ ላይ ነው ያለነው መንግስትም ህብረተሰቡም ትኩረት እንዲያደርግ እንደዚህ አይነት ልጅ ያላት እናት ሲያዩ እንዲረዷት እንዲያግዟት ፍቅር እንዲሰጧት ብዙ ባልትቶ ይሄዳል እና እንደዚህ ማድረግ ትክክል ነው ብዬ አላስብም። እግዚአብሔር ሕሊና ፈጥሮልናል እና ተረዳርቶ የዚህ ልጅ ሕይወት መቀየር ነው። እናት ብቻዋን አላመጣችሁም እዚህ ምድር ላይ እና አባቶችም አርፎ ቁጭ ብለው ልጆቻቸው እንዲያሳድጉ ስፔሻ የባለቤተሰብ ደግሞ እንደዚህ ነገር ላይ ኢንቮልቭ ባያደረግ እናትን በየቀኑ ምንገላት እና የኦቲዝም ክብደቱ እናቶችን ነው የሚገለው። በየቀኑ ተስፋሽን እንድታጪ ነገሽን እንድትፈሪ እንደገና። በቃ ተስፋ ሲኖርሽ ነው ልጅሽን ወደሽ የምታሳድግው። የተሻልሽ ነሻንች ጎበዝ። በእውነት ሰው ማወቅ ያለበት ጎበዝና ስለሆነን ነው እንደዚ ልጅ የተሰጠን። እግዚአብሔር በስራው አይሳሳጥና ልጆች የእግዚአብሔር ስጦታ ናቸው። ስለዚህ ስጦታዎቻችንን አክብሩልን። እኛም ማክብረን ተቀብለናል። እናንተ ማክብሩልን። መንግስት ትኩረት ያድርግ። ብዙ ህጻናት እየተጠቁ ነው። ነገ ላይ እንደ ወረርሽኝ መጥቶ ከባድ ደረጃ ከመድረሳችን በፊት ከሚሰሩ አካላቶች ጋር ቀረብ ብሎ መንግስትም ያግዘን፣ ግለሰብም፣ ህብረተሰቡ ይረባረብና እነዚህ ልጆች ይርዳ፣ ያግዝ ማለት ፈልጋለሁ። አመሰግናለሁ።